ሰላም፣ እንደምን አላችሁ ውድ የዚህ ቻናል ተከታታዮች? በዚህ ዝግጅት ደግሞ ስለ ብሬስ ማጽኛ ወይም ደግሞ ሪቴነር የትኞቹ ሪቴነሮች ተመራጮች ናቸው? ወጪ ገቢው ወይስ ደግሞ ቋሚው ሪቴነር በዚህ ዝግጅት የትኞቹን መምረጥ እንዳለባችሁ እንድታውቁ እራሳቸውን አድቫንቴጅ እና ዲስአድቫንቴጅ ወይም ደግሞ የራሳቸውን መልካም እና ጥሩ ጎን እና ደካማ ጎናቸውን ናቸውን እነግራችኋለሁ። እንደዚሁም ደግሞ የእኔን ኤክስፒሪየንስ ሰዎች በተለይ የብሬስ ህክምና ካደረጉ በኋላ ምን አይነት ሪቴነሮችን ቢያደርጉ ምን አይነት ሰዎች የትኞቹን ሪቴነሮች ያደርጉ የሚለውን የኔን ሪከመንዴሽን ወይም ደግሞ የኔን ኤክስፒሪያንስ መጨረሻ ላይ ነግራችኋለሁ። ሪቴነር ወይም ደግሞ የብሬስ ማጽኛ አንድ ሰው የብሬስ ህክምና ካደረገ በኋላ ማድረግ ያለበት ግዴታ ከሚባሉ ነገሮች መካከል ነው። እንደዚሁም ደግሞ ሪቴነሮች የብዙ አይነት ሪቴነሮች አማራጮች አሉ በተለይ የብረት ወይም ደግሞ ቋሚ ወይም ደግሞ በምላሳችን በኩል ወይም ደግሞ በላንቃችን በኩል ጥርሳችን ላይ የምናጣብቃቸው ሪቴነሮች እንደዚሁም ደግሞ ፕላስቲክ ሪቴነሮች አሉ። ፕላስቲክ ሪቴነሮች የራሳቸው አድቫንቴጅ አላቸው። የፕላስቲክ ሪቴነሮች በተለይ የአፍ ንጽህናቸውን ማጽዳት በደንብ ለሚችሉ ወይም ደግሞ ለሚፈልጉ ሰዎች ተመራጮች ናቸው። እንደዚሁም እነዚህ ሪቴነሮች ታካሚው በራሱ ጊዜ ማውጣትና ማስገባት የሚችላቸው አይነት ሪቴነሮች ስለሆኑ በተለይ ታካሚዎች ይመርጧቸዋል። እንደዚሁም ደግሞ ወጪ ገቢ መሆናቸው በተለይ ሪቴነሩ ችግር ሲገጥመው ወይም ደግሞ ሲቀደድ ወይም ደግሞ በድንገት በሌሎች ነገሮች ጉዳት ቢደርስበት በቀላሉ መቀየር ይቻላል። ያ ማለት እንደ አዲስ ሪቴነሩን ክሊኒክ መታችሁ ማሰራት የምችሉት አይነት ሪቴነር ነው። እንደዚሁም ደግሞ በተለይ ቀደም እንዳልኳችሁ የአፍ ንጽህና ወይም ደግሞ ቆሻሻ በቀላሉ እንዳይጠራቀም ከሚረዱ ሪቴነሮች መካከል ይመደባል ፕላስቲክ ሪቴነር። ምክንያቱም ማስወጣት ማስገባት የሚቻሉ አይነት ሪቴነሮች ስለሆኑ በቀላሉ ታካሚው አፉን በማጽዳት እንደዚሁ ነው ጥርሱን በማጽዳት መልሶ በማድረግ መጠቀም ይችላል። እነዚህ ፕላስቲክ ሪቴነሮች አንድ ችግራቸው ወይም ደግሞ መጥፎ ጎናቸው በቀላሉ ሰዎች በተለይ የሚረሷቸው ወይም ደግሞ መልሰው ማያደርጓቸው ከሆነ ጥርሳችን በጊዜ ሂደት ሽፍት እንዲያደርግ ወይም ደግሞ ወደ ነበረው ችግር እንዲመለስ እድሉን የሚከፍቱ ናቸው። እንደዚሁም በተለይ ፕላስቲክ ወጪ ገቢ በመሆናቸው ምክንያት በጊዜ ሂደት ሌሎች ችግሮች ሊደርሱባቸው ይችላል። ይሄ የፕላስቲክ ሪቴነሮች ችግር ነው። እንደዚሁም በተለይ ሜታል ሪቴነር ወይም ደግሞ የብረት ማጽኛ የሚያደርጉ ሰዎች እነዚህን ማጽኛዎች የሚጠቀሟቸው በላንቃቸው በኩል ወይም ደግሞ በምላሳቸው በኩል በውስጥ በኩል ነው። እነዚህ ፕላስቲክ ሪቴነሮች ወይም ደግሞ ሜታል ማጽኛዎች የምናጣብቃቸው እነዚህ ሜታል ሪቴነሮች አድቫንቴጃቸው አንዴ ከተጣበቁ በኋላ ወይም ደግሞ በተለይ ለማስወጣትና ለማስገባት የሚረሱ ሰዎች በቀላሉ መጠቀም የሚችሏቸው የሪቴነር ወይም ደግሞ የማጽኛ አይነቶች ናቸው። ምክንያቱም ታካሚው ማስወጣትና ማስገባት የሚችላቸው አይነት አይደሉም። አንዴ ከተጣበቁ በኋላ እዛ ቦታ ላይ ነው የሚቀመጡት። ስለዚህ ታካሚው ከዛ ቦታ ላይ ማነቃነቅ ወይም ደግሞ ማውጣትና ማስገባት አይችልም። የሜታል ሪቴነሮች ችግር በተለይ አንዱ ሪቴነር ወይም ደግሞ የተጣበቀበት አንዱ ቦታ ላይ ከለቀቀ በቀላሉ ጥርሱ ሽፍት ሊያደርግ ወይም ደግሞ ወደነበረበት ቦታ ሊመጣ ይችላል። ነገር ግን ይህንን ታካሚዎች አያቁም። በጊዜ ሂደት ለውጦች ይመጣሉ። ስለዚህ ወደ ክሊኒክ ሲመጡ ሪቴነሩን እንደ አዲስ ሙሉ ለሙሉ አውጥተን ነው የምናጣብቀው። ምክንያቱም በፊት ያጣበቅንበት ቦታ በደንብ መልሶ ላይይዝልን ይችላል። ስለዚህ ደሆል ሪቴነር እንደ አዲስ አንስተን እንደዚሁም ደግሞ የተለያዩ ማጣበቂያዎችን አድርገን ብረቶቹን ቀይረን በሌላ ሪቴነር ነው የምንሰጣችሁ። ስለዚህ ይሄ በተለይ ታካሚዎች ችግሩ ወይም ደግሞ በፊት ህክምናው ከመደረጉ በፊት የነበረው ችግር እየተከሰተ እንደሆነ ላያውቁ ይችላሉ። በተለይ እንዲሁም ደግሞ ሜታል ሪቴነር ሌላው ችግሩ የአፍ ንጽህናን የጥርስ ንጽህናን ለመጠበቅ በጣም አስቸጋሪ ነው። በተለይ ካልኩለስ ወይም ደግሞ ሻህላ ብለን የምንጠራው ቆሻሻ በውስጥ በምላሳችን በኩል እንደዚሁም ደግሞ በላንቃችን በኩል ሊሰበሰብ ይችላል። ምክንያቱም እነዚህ ሪቴነሮች ወይም ደግሞ ማጽኛዎች ብረት ስለሆኑ በቀላሉ ቆሻሻ ይስባሉ። እንደዚሁም ደግሞ እነዚህ ቆሻሻ ላይ በቀላሉ ካልኩለስ ወይም ደግሞ ትንሽ ጠጠሮች እዛ ቦታ ላይ ይጠራቀማሉ። ስለዚህ የአፍ ንጽህናን ለመጠበቅ በጣም እጅግ አስቸጋሪ ሁኔታዎችን ይፈጥራል ሜታል ሪቴነር። ስለ ፕላስቲክና ስለ ሜታል ሪቴነሮች ወይም ደግሞ ማጽኛዎች ይህን ካልኳችሁ፣ ሰዎች የኔን ኤክስፒሪንስ ወይም ደግሞ የኔ ሪኮመንዴሽን የተለያዩ ሰዎች ማድረግ ያለባቸው ሪቴነሮች ወይም ደግሞ ማጽኛዎች የተለያዩ ናቸው የሚል እምነት ነው ያለኝ። በተለይ ለምሳሌ ፕላስቲኮቹን በስነ ስርዓት መጠቀም የሚችል ሰው፣ እንደዚሁም ደግሞ የአፍ ንጽህናውን ማጽዳት በትክክል የሚችል ሰው፣ እንደዚሁም ሪቴነሮቹን ሳይረሳ ማስገባትና ማስወጣት የሚችል ሰው ፕላስቲክ ሪቴነሮችን መጠቀም ይችላል። እንደዚሁም ደግሞ በተለይ ማስወጣትና ለማስገባት የሚረሱ ሰዎች፣ እንደዚሁም ደግሞ ቆሻሻ ቢሰበሰብም ጥርሴን እታጠባለሁ ወይም ደግሞ ቆሻሻውን በሚችለው መልኩ አጸዳለው ነገር ግን ስለምረሳ ሁልጊዜ ባደርግ ይሻለኛል የሚሉ ሰዎች የሜታል ሪቴይነር ወይም ደግሞ የሜታል ማጽኛውን፣ የብረት ማጽኛውን ቢጠቀሙ ተመራጭ ነው። ስለዚህ ሰዎች የራሳቸው መምረጥ ያለባቸው እነዚህ ጉዳዮች ላይ ተመስርተው ነው። ነገር ግን እኛ ደግሞ ምንመርጣቸው ሁኔታ ወይም ደግሞ ምንመርጥባቸው ሁኔታዎች ሊኖሩ ይችላሉ። በተለይ እንደ ኬዙ ወይም ደግሞ ያለው ችግር በተለይ ቋሚ የሆኑ ሪቴይነሮችን አስገዳጅ የሆኑ ምክንያቶች ካሉ እኛ እንመርጥላቸዋለን ማለት ነው።